በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሚን። ሰላም ውድን የተከበራችሁ ቤተሰቦች እንደምን አጠራችሁ? እንደምሳ አደረሳችሁ። መጠበቅን ጠብቆ ሳትን አስጠቃ ያደረሰን ለልዑል እግዚአብሔር ክብርና ምስጋና ይገባዋል አሚን። እንዲሁም በደት አስበው ነው ተከብሮ ለሚውሉ ዓመታዊና ወርሃዊ ክብረ በዓላት እንኳን አደረሳችሁ አደረሰን። እንዲሁም ለጠባቂው መልአክ ለገናናው መልአክ ለታላቁ መልአክ የመላእክት ሁሉ አለቃ ለሆነው ለሊቀ መልአክ ለቅዱስ ሚካኤል አመታዊ ክብረ በዓል እንኳን አደረሳችሁ አደረሰን እያልኩ መ ሰጥቻለሁ ማለት ነው ሁላችሁም ላይክ ኢን ሰብስክራይብ ሼር እያረጋችሁ አበረታቱ ለምታበረታቱ ወገኖችን ከልብ አመሰግናለሁ ዛሬ ደግሞ ይዤላችሁ የመጣሁት ስለ መጽዋትና አንድ መዝሙር እንዘምራለን ማለት ነው በሰላሴ ስም መጽዋት ስርአያተ ኃጢያትን ታስተስርያለች ሞትንም ቢሆንም ታርቃለች ይህንንስ እንደምንነው ያልከኝ እንደሆነ ቀጣይ ገጽን አድርግልሃለሁ ምጽዋት ከሞት የተረፈ ማን አለ ብለህ ትጠይቀኝ ይሆን? ወዳጄ ሆይ ምጽዋት ሞትን እንደምታርቅ ሀይል ጉልበትንም እንዲ አላት በእውኑ ከተደረገ ታሪክ ተነስቼ እነግርሃለሁና የምነግርህንም ነገር አትጠራጠር። ጠባታ ጦባት የምትባል አንዲት ሴት ነበረች፣ መልካም ስራንም የምላባትና ምጽዋትንም የምትወድ በዚህም ለራሷ መዝገብ የምታከማች ነበረች። ለመበለቶቹም ልብስን እና የሚያስፈልጋቸውን ሁሉ ትሰጣቸው ነበረ። ከእለታት በአንድ ቀን ግን ሞተች። አሁን ደግሞ እነዚህን እርሱ በስትረዳቸው የነበሩት መበለቶችም በየትኛውም ሰዓት ብድርታቸው እንደሚከፍሉ ተመለከት። መጽሐፍም ቅዱስ እንደሚናገረው በመበለቶቹ ወደ ቅዱስ ጴጥሮስ ሂዶ ጠቦታ የሰጣቻቸውን ልብስና ሌላውንም ሁሉ አሳዩት። ከእርሱም ጋራ በህይወታዋ ስጋ ሳለች ምን ምን ታደርጋለች እንደነበረችም ነገሩት። እንዲህ እንደ እናት የምትሆንላቸውን እንደ አጠብ አልቅሰውም ነገሩት። ስለ እርሷም እጅግ እንደሚያዝንም አደረጉት። የተወደደውም ጴጥሮስስ ምን አደረገ? ሁሉንም ወደ ውጭ አስወጥቶ ተንንበርክኮ ጸለየ። ወደ ራሲዋም ዘወር ብሎ ጦቢታ ሆይ ተነሽ አላት። እርስዋም ዓይኖችዋን ከፈተች፣ ጴጥሮስም በአየች ጊዜ ተቀምጠችም። እጁንም ለእርሷ ሰጠች፣ አስነሳትም። ምእመናንም በመበለቶቹ ጥሪ ህያዋን ሁሉ በፊታቸው አቆሟት። የሐዋርያ ሥራ ምዕራፍ ዘጠኝ ከቁጥር አርባ እስከ አርባ አንድ የሐዋርያው ሀያላን ወይም የሐዋርያት አድሮ እግዚአብሔር ምን እንዳደረገ አስተውልሃልን? በወዳኛውስ ዓለምስ ተወውና፣ በዚህኛው ዓለምም ሳይቀር ጦቤታ ስለ መልካም ስራዋ ምን እንደ ተቀበለች ተገንዝበሃልን? እርሷም ለመበለቶቹ የሰጠቻቸውን መብልቶችም ለእርሷ የሰጧትን አየህን? እርሷ ምግብና ልብስን ሰጠች፣ እነርሱ ግን ከእሞት ወደ ህይወት እንድትመጣ አደረጓት። ለመበለቶቹ ባሳየቻቸው ቸርነት ቸሩ እግዚአብሔር ብድራቷንም ከፈላት። እንግዲህ ከመጽዋት የመድሃኒትነትን ኃይል ተመልክተናት እንግዳስ እኛም ይህንን መድኃኒት ለራሳችን እናዘጋጅ። መድኃኒትነቱም ይህንን ያህል ጽኑ መድኃኒት ቢሆንም ቅሉ እጅግ ርካሽ መድኃኒት ለመግዛትም ብዙ ወጭን አይጠይቅብንም። እንገዛለን። መልካም ስራ መልካም የሚባለው በሚሰጠን ገንዘብ መጠን ሳይሆን በሚሰጠን የእድል ልብ ስፋት መጠን ነውና፣ እንግዛ። አንድ ሰው አንዲት ከባይ ኩባያ ቀዝቃዛ ውሃ ሰጥቶ እጅግ እንደሰጠ የሚቆጠርለትንም እግዚአብሔር ከእያንዳንዳችን የሚሻውን ወዴንና ፈቀደንም የምንሰጠውን በጎ ፍቃዳችንን መሆኑን የሚያስይ ነውና ይህንንም እንግዛ። በመበለቶችም እንደ ጦቢያ ከሞት ነፍስ ይታደጋል ዘንንድ ይህንን መድሃኒት ከርሱ እንግዛ ከማን ከመድኃኔ ዓለም ይለናል እና ስለ ቃሉ የቃሉ ባለቤት ለእግዚአብሔር የከበረ የተመሰገነ ከፍ ከፍ ያለ ይሁን እኛም ቃሉን ሰምተን በልቦናችን ያሳድርብን አሚን አባታችን ቅዱስ ዮሐንስ አፈወርቅ አምስቱ የንስሐ መንገዶች ከሚለው መጽሐፍ የተገኘ ነው ማለት ነው አሁን ደግሞ ወደ መዝሙር እንሄዳለን በስላሴ ስም ደብ ጓሳዲጎ ከልጅነቴን አባት የሆነኝ ሚካኤል አባቴ ይለይብኛል ሚካኤል ይለይብኛል በክንፉ ሸፈኖ በቤቱ አሳድጎኛል። ሌለ ይብኛል ሚካኤል ይለ ይብኛል በክንፉ ሸፈኖ በቤቱ አሳድጎኛል። አያምርብኝ ብዘነጋው ታሪኬን ሚካኤል ነው ያስኬደለኝ አረሳብኝ እሱን አትርሳብኝ ያልኩትን ለካ ሰምቶኝ ንህሯን የለዥነ ጸሎትን ሚካኤል ያን ሁሉ ዘመን የታገስከኝ ሚካኤል ፍሬ ጠብቆ ያልቆረጠብኝ ሚካኤል የከፍታዬ መሰላለ

ሚካኤል አሳምርልኝ፣ ፍጻሜን ጠብቆ አሳድጎ ከልጅነቴ አባት የሆነኝ ሚካኤል አባቴ ይለይብኛል። ሚካኤል ይለይብኛል። በክንፉ ሸፍኖ በቤቱ አሳድጎኛ ይለይብኛል ሚካኤል ለይብኛል በክንፉ ሸፈኑ በቤቱ ውድ ካረገው የጥላቴን ክፉ ክድ አራመደይ በከፍታ መንገድ ሊያስቀረኝ አይችልም ሊጎትተይ የጋራ ጥሎሳለ በእግዚአብሔር ድንቅ ስራ ጠብቅ ዋሳድ እኮ ከልጅነቴ ሚካኤል አባቴ እህይ ሚካኤል ይለየብኛል በክንፉ ሸፍኖ በቤቱ አሳድጎኛል። ሚካኤል ይለየብኛል በክንፉ ሸፍኖ በቤቱ አሳድጎኛ

ይለይብኛል ሚካኤል፣ ይለይብኛን በክንፉ ሸፍኖ በቤቱ አሳድጎኛ ይለይብኛል ሚካኤል፣ ይለይብኛን በክንፉ ሸፍኖ በቤቱ አሳድጎኛል። አሚን። ስለ መዝሙሩ የመዝሙር ባልተቤት ሎል እግዚአብሔር የከበረና የተመሰገነ ከፍ ከፍ እያለ ይሁን። አሚን። መዝሙራችን ይቀበልልን። ሊቀ መልአክ ቅዱስ ሚካኤል በያለንበት ይጠብቀን፣ ከክፉ ነገር ይጠብቀን። ሚካኤል ሚካኤል ማለት መኑ ከመ አምላክ እንደ እግዚአብሔር ያለ ማንም ማን ነው ማለት ነው። ሚ መኑ ክ የሚለው ከመ ማለት ሲሆን ኤሊ ማለት ደግሞ አምላክ ማለት ነው። እንኳን አደረሳችሁ በድጋሚ እያልኩኝ የዛሬውን እዚህ ላይ ጨርሻለሁ ማለት ነው። ሁላችሁም ላይክ ኤንድ ሰብስክራይብ ሼር ኮመንት እያደረጋችሁ አበረታት ለምታበረታትኝ ወገኖችን ከልብ አመሰግናለሁ። እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ እያልኩኝ አመሰግናለሁ ማለት ነው። ባይ ባይ።